ብርሃን እየታየሽ ነው። የት ነው የምትሸሽው? ምን እዚህ ጋር የምትጠቁሚው ምንድን ነው ያለው? እዚህ ከአንተ ጋር ያለው፣ ከእኔ ጋር ምን እያየሽ ነው? እኔ ጋር ምን አለ? እዚህ አለ ክብር አለ አለ፣ እዚህ ጋር ይታያል። አጋንንት ብቻ አለ ሲል ለምታምኑት፣ ከዚህ በኋላ ሰው ሁሉ ያየዋል። እናንተ ስትንቀሳቀሱ ስትዘምሩ፣ ሰዎች ጌታ ኢየሱስን ያያሉ። እናንተን ሳይሆን እግዚአብሔርን ያያሉ። ኢየሱስ ጌታ ነው። እዚህ ያለ ዓይንሽን መግለጣት እሺ፣ ይከብዳል። ከባድ ነው። ሞክሪ እስቲ ለማየት ይታያል? አይታይም? እውነት አይታይም። ቤቱ ጋር ነው አይታይም። ከባድ ብርሃን አለ። ከባድ ብርሃን ነው የሚታይሽ። አባቴ ሆይ አመሰግናለሁ። ሰውነቷ ሁሉ ኃይል ያገኝ በኢየሱስ አሜን። አይኖቿ እንድትከፍት እርዳት፣ ኃይል ስጣት። እናቴ ደህና ነሽ? አይዞሽ። ቼክ እያደረገች አይኗን ገልጣ። ደህና ነሽ? በቃ ረዳሽ። እዚህ ጋ ነኝ እኔ። ከሚያዩት አንፃር ማለት ነው፣ እኔ ራሱ እዚህ ያለው አይመስላቸውም። የጠፋው ነው ይመስላቸው አለውን። እኛ አለን፣ ይሄ ሁሉ ህዝብ አለ። ደህና ነሽ? ደህና ነሽ? ስምሽ ማነው? ሉሊት የት ነው የመጣሽው? አዲስ አበባ። ጌታ ኢየሱስ ማየት ፈልገሽ ነበር? አዎ፣ በጣም በጣም። እና ምን አየሽ? ምን ሆንሽ? አንተ ጋራ አየሽ? እዚ አየሁት፣ ካንተ ጋ ከኔ ጋ ቆሞ። አዎ። ለማይት ከብደል ከብደል፣ በጣም አንድ ሰዎችን ወገባቸውን እያስታጠቀ ነበር በገመድ። አንዳንድ ሰዎችን ወገብ ሲያስታጥቃ አየሽ? እኔ እኮ በያቸው አለው። ዛሬ ስትመለሱት አጥቃችሁ ነው የምትመለሱት። ባካችሁ ዝግጁ ነን። አሁንም አውጁ። አዋጅ ከባድ አዋጅ ነው። ስትመለሱ አጋንንት ይፈርጣል። ሲታገላችሁ የነበረ የትኛው ምርግማን ድምፁ ጸጥ ይላል በኢየሱስ ስም። ሲታጠቁ አየሽ? በገመድ ካንተ ጋር ሆኖ በገመድ እንደ መጥምቁ ዮሐንስ በምድረ በዳ ላይ ንስሐ ግቡ የሚል ትውልድ? እንደ ጳውሎስ በሸንጎ ፊት ቆሞ የሚመሰክርል አለ። እንደዚህ እያስታጠቀ አዎ በገመድ ለጌታ ልልታና ጭብጨባ ትሰጡ ምን ኢየሱስ ጌታ ነው። ክብር ለኢየሱስ ይሁንለት የሚነሱት መንገድ ጠራጊዎች ናቸው። ጎዳናውን የሚያቀኑ የአባቶችን ልብ ከልጆች ልብ ጋር አንድ የሚያደርገው የሚከፋፍሉ ሳይሆን አንድ የሚያደርጉ መንገድ ጠራጊዎችን እግዚአብሔር ያስነሳ። ክብር ለኢየሱስ ይሁን። ይሄንን አለሽ፣ በተለይ ወደ በሩ አካባቢ ያሉ ሰዎችን ከአንተ ጋር ሆነው በገመድ ወገባቸው በበር አካባቢ ሰው እያይሽ ነበረ ሲያስታጥቅ። ቅድም ስላችሁ ሰምታችኋል። እዚህ በር አካባቢ ደጋግሜ እያልኩ ነበረ ለምን ጌታ በዚህ ጋር ክቡሩ ዲስ ያልፍ እያየ ነበር። በጣም እየነገርኳችሁ ነው፣ አላወቃችሁም እንጂ የሆነ ሰው ቀበቶን እያስታጠቀው ነበር። አላወቃችሁም እንጂ ለምድረበዳው ሊያስነሳችሁ እግዚአብሔር እያስታጠቃችሁ ነበር። በጌታ በኢየሱስ ስም በዚህ አካባቢ ያላችሁ ትንቢት እናገርባችኋለሁ። ይሄ አሁን የተነገረው ቃል እናንተ ላይ ወደቀ በኢየሱስ ስም፣ ወደቀ በኢየሱስ ስም። ኢትዮጵያ ምድር እግዚአብሔር አንድ ነገር እያረገ ነው። ጎዳናን የሚያቀኑ የቀባ ያስነሳ ነው። ይህንን አየሽ ጌታ ከአንቺ ጋር ነው። ጌታ በሄደችበት ሁሉ ቅባት ከሷ ጋር ይሆን። አሁን ሰውነቷ ሁሉ ኃይል ያገኝ ላይ የሚሰራው ቅባት በጥፍ በሷ ላይ ይስራ። ካፍ እያለው በህይወቷ ላይ ተፈጸመ።